በክልሉ ለምግብ ፍጆታነት ጥቅም ላይ ከሚውሉ ምርቶች ውስጥ ዋነኛው ነው። ሩዝ በብዛት እኛ የምንጠቀመው የምግብ አይነት ሩዝ ነው። ይሄ ሩዝ ደግሞ የሚመጣው ከውጭ ነው። ከውጭ ደግሞ በሚመጣበት ሰዓት ሀርድ ከረንሲን ነው የምንጠቀመው። ስለዚህ አትሊስት ይችን ሀርድ ከረንሲን እንኳን ለማዳን ከውጭ የምናመጣትን ይህንን በዚህ በሀገር ውስጥ ምርት ለመተካት ይህንን እኛም በእቅድ ይዘን ነው እየሰራን ያለ ነው። ይህን ከፍተኛ ፍላጎት ለማሟላትም በውጭ ምንዛሬ ማስገባት የግድ ይላል። ይህ ደግሞ ክልሉ ለሩዝ ምርት ከፍተኛ ወጪ እንዲያወጣ እያደረገውም ይገኛል። ታዲያ ይህን ወጪ ለመቀነስና የውስጥ ፍላጎትን በራስ አቅም ለማሟላት ያስችል ዘንድ ካለፉት ሁለት ዓመታት ጀምሮ የሩዝ ምርት ላይ ትኩረት በማድረግ የሙከራ ስራዎች ተሰርተዋል። ሙከራው አማካኝ 22 እስከ 25 ኩንታል በሄክተር ያገኘ ነው ሁኔታ ነበረ። በጎዳ አካባቢና በሸኒላ አካባቢ እንግዲህ ሙከራ ነው ከሞከር አልፈን በስፋት መምራት ገብረው አግዘን ባለሀብቱ እንዲሰማራ አድርገን የሩዙ ኢምፖርት መቀነስ የመጀመሪያ ትኩረታችን ነው። ሀንድረድ ፐርሰንት ሙሉ በሙሉ ኢምፖርት መቆም ደሞ የምንችለው በሰፊ መምራት ከቻልነው ነው። እና ጊዜን እኛን ግብርና ቢሮ፣ ምርምር ኢንስቲትዩቲም በቅንጅት ሰርተን ሩዝ መምረት ታስበናል። ይህ ለሙከራ ተብሎ የተሰራው ስራ ከ500 ሄክታር በላይ መሸፈን ያስቻልና ውጤቱም ይበል የሚያሰኝ ሆኖ ይበልጥ መስራትን ትኩረት ለማድረግ አስችሏል። ተቋማትም ጭምር የራሳቸውን ድርሻ በመጫወት የታሰበውን ግብ ለማሳካት እንቅስቃሴ አድርጓል። ከነዚህ ተቋማት አንዱ የክልሉ ፖሊስ ኮሚሽን ተሳትፎ ተጠቃሽ ነው። እኛ ሙከራ እያደረገን መጀመሪያ ጊዜ ነበረ በሩዝ እየተሰራ ማለት ነው መጨመራ ጊዜ ስለነበረ ከዚህ በፊት አናውቅም ነበር እና መጨመራ ጊዜ በመሬት ላይ በተራክተር እስከ 25 ወደ ታች አደረገን፣ ቆፈረን ከዛ በኋላ በሩስ ሰራ 550 ነው ያገኘው፣ 25 ሄክተር ማለት ነው። ይህን አሁን ላይ በብዛት በክልሉ መንግስት ለሙከራ የተጀመረው የሩዙ ምርት ስራዎችን ወደ አርብቶ አደሩ ማውረድ ደግሞ ይበልጥ ስኬታማነቱ ወሳኝ ተደርጎም ስራዎች መሰራታቸው ተመላክቷል። በሙከራ ሂደት ውስጥም የተወሰኑ አርብቶ አደሮች ተሳታፊ በመሆንም ልምድ እንዲቀስሙ ተደርጓል። ይህ በብዛት አሁን ላይ እያመረትን ያለነው ሀባብና ሌሎች አትክልቶችን ነው። ይሁንና አምና በሙከራ ደረጃ የሩዝ ምርትን ለማምረት ሞክር ያለው ጥሩም ነበር። በቀጣይም በተሻለ ሩዝ ለማምረት እየሰራው ነው ያሉበት ግንዛቤ ለማስጨበጥ እኛ በመንግስት ደረጃ ገብተን አሳይተናል። ከመሬት ዝግጅት ጀምሮ ከአሰራር ግብአቶችን ለማቅረብ ግብአቶች እንዴት እንደሚሰጥ፣ መድኃኒትን እንደሚሰጥ፣ መዳበሪያዎች እንዴት እንደሚሰጥ፣ መቻዊ እንደሚቆረጥ አጠቃላይ ሙሉ ባኬጅን ከመጀመሪያ እስከ መጨረሻ ድረስ ጨርሰን ለህብረተሰቡን አሳይተናል። በሩዝ ምርት ላይ በሙከራ የተገኘውን ልምድ በመያዝ ታዲያ በክልሉ ከ1 ሺህ በላይ ሄክታር ለመሸፈን እቅድ ተይዞም እየተሰራ ይገኛል። 1 ሺህ ሄክታር እናደርሳለን ብለን ነበረ በዚህ በ2017 መጀመሪያ እቅድ የያዝ ነው። ከዛ ይቂድ በአንድ ሲዝን ወደ አምስት መቶ አካባቢ ነበረ ያለማ ነው። ሁለተኛው ሲዝን ላይ መቶ ሀምሳ ሄክታር አካባቢ ነው አሁን ያለማ ነው። አሁን ቀሪውን ደግሞ በሚቀጥለው ሲዝን እንሸፍናለን ብለን ነው። ምክንያቱም እሱ በመስኖ ስለሆነ የምንጠቀመው ዱሬሽኑ ደግሞ ከሶስት እስከ አራት ወር ባለው ጊዜ ውስጥ ተሰብስቦ ከእርሻው ላይ ስለምነሳ ቢያንስ ቢያንስ በአንድ አመት ሁለት ወይም ሶስት ዙር እናካሄዳለን ብለን ነው እያሰብ ን ያለ ነውና አሁን እሱ ጥሩ ጅማረው ነው። ከሁለት ዓመት ጀምሮ ሙከራው ሰክሰስፉል ነበረ ለማለት ይቻላል። ከሙከራ አልፈን ሙከራ ያየ ነው የሚያስፈልገው፣ ግባቶች ቀደም ብለን ማዘጋጀት የሚገባውን ከአሁኑን ጀምሮ ቴክኖሎጂ ማስገባት አለበት። ሩዝ ሲመረት ወደ ሁኖ ለመጠቀም የሚቻል ምርት ነውና ልክ እንደ በቆሎ ነው አይደለም ስለዚህ ቴክኖሎጂ ያስፈልጋል። ፖሊሸርስ መሽኖች ያስፈልጋል። እነኚህን ኢምፖርት አድርገን ሰፊው በስፋት ሩዝ ማምረት ወደፊት እንገባለን ብለን እናምናለን። አሁን ላይ ክልሉ በመስኖ ለማልማት ከያዛቸው እቅዶች ውስጥ አንዱ የሩዝ ምርት ሲሆን በስፋት በማምረት ወደፊት የውስጥ ፍላጎትን በራስ ከመሸፈን አልፎ እንደ ሀገር በሩዝ ምርት አቅርቦት ላይ ክልሉ ድርሻውን ለመወጣትም እቅድ አስቀምጦ ነው እየሰራ የሚገኘው።